አሰላም አሌይኩም ወራህመቱላሂ ወበረካቱ እና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? የእኛ ደህና አልሐምዱሊላህ። እና ብሎጋችን እንደቀጠለ ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። እና ሰባት ሺህ ሰብስክራይብ ልገባ ሃምሳ ሰው ነው የሚቀረኝ እና ላይክ አድርጉ ሼር አድርጉ ሰብስክራይብ አድርጉ። በእውነት ሰባት ሸስት ያስገቡ እሺ። እና እዩት፣ የምጣድ ቂጣን እንጀራ አይደለም ባለሙያ ሲጋግረው እንዲህ ነው ለካ፣ እውነታቸው ነው። እና ቂጣው ተጋግሮ ነው አሁን እላችኋለሁ፣ ወደ ጨጨብሳነት ሊቀየር ነው ሳይበርድ ማለት ነው ትኩሱ እዚህ ጋር በርበሬት ትንሽ ዘይትን ቅብ ያለ ለውሸዋለሁ አሁን ወደ ጨጨብሳነት ሳነት ቀይሬ ደግሞ አሳያችኋለሁ ብንት ከየሉ የእናት የሚል አይን አለው ቂጣ ስትሉኝ አላመንኩም ነበር ለካ አይን አለው ግን የመጥበሻ አይን የለውም ባለፈው የጋገርኩት እውነት ይህም እናስባችሁ አታሸመቁ እና በስተመጨረሻም እንደዚህ ሆኗል ነጭ መስላችኋላ ከሜላውን ቀይ ነው

ይህም ማንሶቷል የምትይው ሁላ ማለት ነው። ሙያ የልሽም ማለት ነው። በእውነት አቦካኩን አየሁ፣ አብሴት አጣጣሉን አየሁ፣ አጋጋሩን አየሁ። ተመልከቱ የኔንና የአንችን ሳያየው፣ ግን እናቴ ሰማይና ምድር። ስስነቱ የኔ ወፍራም ነው ሲጀመር አይኑም እንደዚህ የለውም እና ከየቱ ቪዲዮ ከመመለከት ከኦርጂናሉ ከእናቴ የመለከት ይሻላል በሚለው ይዛ ምኑ እሷ አንድ ቀን ጋግራ ይዛ ሁዳ በዛው ተረስቶ ነው ስመጣምጥ ወል አይኔ ያላወጣው እያችሁ በርዳ ነው አንድ ልጅ ማለት ነው። በኮመንት ምን አለች ይመስልሽ? እናቴ ሙት አለብኝ አለ እናቴ እናቴ ስትይ በጣም ከፋኝ ምናምን አለች። ወላሂ እናቷ ሙት አባቴ እሷ በባለፈው ድምፅሽን አስገብቼሽ የለ ይሰማኛል ይከፋኛል አለች እሷ ነው መሰል ችግር የለው። አብረን ነው የምንበላው። እሱ በልቶ የመጣር ቡና ይጣፍጣል ይባላል። ኮይነ ከእንትኑ ማለት ነው ምልሽ የኔ ናት። ጧት ጧት ግን ድሮ ተነስታችሁ ማለት ነው። መጀመሪያ ጨጨብ ሳው ገንፎ ምናምን ነው የምሰጧቸው ለባሎቻችሁ። እኛ ደግሞ አንድ ሰዓት ምናምን ተነስተን ወይ ዳቦ የሆነ ወይ ፍርፍር ምናምን ነው እኮ ቅጣና፣ ገንፎ ቢሆን እኮ ጥና ቡክ ተሰልቶ ምናምን ነው ያኔ ቤት ውስጥ ዘይት ምናምን አልነበረም። ጥሩ እኮ ሀዲያ የድሮው ነው። በሞ በጉ ርሚሶ ድርሚሶ በሻቦ እኮ ሰውነታቸው ብረት ነው። አሁን ዘይቱ አየሽ ከምን ይሰራ ከሚሰመሸኛሰውን ሁሉ በሽተኛ አረገው። በተለይ የወፍራም ዘይት እና አላችሁ እየተከታተላችሁ ነው፣ የትም አልሄዳችሁም? አዎ ተከታተሉኝ፣ ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ አርጉ፣ 7000 አስገቡኝ። እስቲ 7000 ድፍን እናርጋ። አሁን 6950 ምናምን ነገር ነው መሰለኝ፣ ለኔ የሚያሳየኝ ማለት ነው። ቡናው የባለፈው አርባው አለ ያሁን እሱ አርባው

ብሎግ ሰሪ ብላችሁ የሆነ ሀሳብ አለመንጣታችሁ ትንሽ ቢሰማኝም ግን አልዘገየም አልዘገየም፣ ቀላል እና ያው የጠዋቱን ጀምሮ አሳይቻችኋለሁ። እንጀራ መጋገር ተማርኩ፣ ማብካት ተማርኩ፣ አብሲት አጣጣል ተማርኩ። እናት ለዘላለም ትኖርና ይሻላል፣ ዘላለማዊ ሕይወት የለም ምድር ላይ

ድብርቴን በዚህ ላስለቀቀው ብዬ ነው። ከላንዶ መለያየት ከባድ ነው። እናንተ ሙያ ልታስተምረኝ ለዙ ብላ ነው የመጣችው። ሙያ አስተምርኝ እናት ብዬ ጠርቻት፣ ለዙ ብላ ሙያ ልታስተምረኝ ማብካት አስተማረችኝ። በሉ አብሴት አጣጣል እና ደግሞ አገጋገር ምናምን እና ደግሞ ጨጨብሳ እንዴት እንደሚሰራ ምናምን እኔ ልጅሽ እያለሁ ሙያ እንዴት ይጠፋሻል ለመጠት እና አንድ ሰውዬ በዚህ ሲያል አንድ ዘመዴ እም አስታወስኩሻለ በጥንቅሽ ማለት ነው። በዛ ልደበር ብዬ ነው። በጣም ተሰምቶኛል ነው። ቻናሌን ላይክ ሼር ሰብስክራይብ በማለት አበረታቱን። በእውነት ለምን እንደ መቶ ያስገባል ሰባት ሺህ በአምስት ወር እማ ያመሰግናለ ምር መልካም ነገር ስለምጽፎ ማለት ነው ደስ ይለኛል። እንወድሻለን ምናምን እኔ የራሱ ራሴ እን እንደመወደሉ ልነግራችሁ አልችልም። በራስ መተማመኔ ማለት ነው ጥግ መቶ ፐርሰንት ከመቶ አልፎ ፕላስ አለው እና ውደህቶቼ፣ አብሽሩ፣ በርቱ ጠንክሩ እናንተም ለሀገራችኋል ያብቃችሁ ለቤታችሁ ለባላችሁ ለልጆቻችሁ፣ ብቻ ከናፈቃችሁት አላህ ያገናኛችሁ። ዱንያ በላሽ ነው። ዛሬ አንዱን እናቅዳለን፣ ሲሳካልን ነገ ደግሞ እናስባለን። እንደዛ ከሚሆን ዋና ዋና ፈርድ ፈርድ ፈርዱን ሰካሰካ አድርገን መተን ደግሞ ህይወት የሚባለውን ነገር በቤታችን በደከምንበት ምናምን አይተን እንደገና መሰደድ ይቻላል። አረብ ሀገር መች የሚያቆም አይመስለኝም። አረፍ እያሉም ደግሞ መሄድ ይቻላል ካልሆነ ማለት ነው እና ይሄን ነው የምላችሁ። በእርሱ ጠንክሩ። እኔንም ማበረታቱ እናንተ መስበቱ መጡ አበረታታችኋለሁ። እሱን መክፈት የሚፈልግ ሰው ይክፈት፣ አሪፍ ነው ጥሩ ነው። ከዛ ሼር አድርጊ ብላችሁ ሊንኩ ላኩኝ፣ ሼር አድርገዋለሁ። ወኬ እናመሰግናለሁ፣ መሰግናለሁ፣ ወዳቸዋለሁ፣ አክብራቸዋለሁ። አለ ወቶቼ፣ በሌላ ቪዲዮ እስከምንገናኝ አሰላም አለይኩም ወራህመቱላህ ወበረካቱ።